ሰላም የብራይት ፋርምስ ተከታታዮች አብዛኞቻችሁ በጠየቃችሁኝ መሰረት እንጉዳይ ምን ያክል አትራፊ ስራ ነው አዋጭነቱስ ምን ይመስላል የሚለውን አጠቃላይ የአዋጭነት ጥናት ሰርቼ ይዤላችሁ መጥቻለሁ አብራችሁን ቆዩ አንድ ሰው እንጉዳይን እንደ ስራ ይዞ ለመጀመር ካሰበ ቢያንስ ሁለት ኪሎግራም የሚመዝኑ ሶስት መቶ ላስቲኮችን ወይንም ሶስት ኩንታል ሰብስትሬት መዝራት ይኖርበታል ከዚያ በታች ከሆነ ለምሳሌ ቤት ተከራይቶ ከሆነ ሙሉውን ስለማይጠቀምበት አላስፈላጊ ወጪ ይመጣበታል። በሌሎች ወጪዎችም ተመሳሳይ ነገር ስለሚያጋጥመው ብክነትን ለመቀነስ ከ300 ላስቲክ ጀምሮ እየጨመረ መሄድ ይኖርበታል። ከ300 ላስቲክ በአማካይ 225 ኪሎ ግራም እንጉዳይ ይመረታል። የኦይስተር እንጉዳይ አማካይ ዋጋው 300 ብር ነው ብለን ብናስብ 225 ሲባዛ በ300 ብር 67500 ብር ይሆናል። እንዲሁም ሶስት ኩንታል ለእንስሳት መኖ የሚሆን ተረፈ ምርት እናገኛለን። አሁን ደግሞ በ300 ላስቲክ የእንጉዳይ ስራ ለመጀመር የሚኖሩ ወጪዎችን እኔ እነዚህም ሶስት ኩንታል ሰብስትሬት፣ የቦሎቄ የስንዴ ወይንም የገብስ ገለባ 1500 ብር፣ የእንጉዳይ ዘር 18 ኪሎ 9000 ብር፣ የቤት ኪራይ 4 በ4 ክፍል 3000 ብር፣ በረኪና ለስቴራላይዜሽን 1 ሊትር 110 ብር፣ ጉልበት 1500 ብር፣ ላስቲክ ወይንም ፔስታል ኩርቱ ፔስታል ስትገዙ በጅምላ አንዱ 8 ብር ነው። ስለዚህ 8 ሲባዛ በ300 ብር 2400 ብር፣ እንዲሁም ትራንስፖርት 1000 ብር ናቸው። ድምሩም 18510 ብር ይመጣል። መጠባበቂያ የዚህን 10% ብንይዝ 1851 ብር ይሆናል። ስለዚህ አጠቃላይ ከነ መጠባበቂያው 20361 ብር ይመጣል ማለት ነው። ስለዚህ ከወጪ ቀሪ ስናሰላ ጠቅላላ ገቢያችን 67500 ብር ከሆነ፣ ወጪያችን ደግሞ 20361 ብር ከሆነ በመጨረሻ የተጣራ ትርፋችን 47139 ብርና 3 ኩንታል ለእንስሳት መኖ የሚሆን ትርፈ ምርት ይሆናል ማለት ነው። በእንጉዳይ ዙሪያ የተዘጋጀ የሁለት ሰዓት የስልጠና ቪዲዮ የማማከር አገልግሎት እንዲሁም የእንጉዳይ ዘር ለማግኘት በ0941424925 በቀጥታ በመደወል ወይንም በቴሌግራም አድራሻ በመጻፍ ማግኘት ትችላላችሁ። እናመሰግናል።